በፈጣሪ ስም በፈጣሪ ስም አንበሳ አላለችም የትኛው አንበሳ የምን አንበሳ አንበሳ በለው እኮ እንዴ ጧ እኮ ነው ያደረግና ቴንኪው ፍቅር አመሰግናለሁ ጠበቃችሁ ልኝ ከመቀበሌ በፊት ልጸልይ አሌክስ ሬሳሳጥንሽን አዘጋሽ፣ ያ ሬሳሳጥንሽን አዘጋጅሽ። ጌም አስጀምሪ። ጋይስ ኤቭሪባዲ፣ የሆነ ሰው ብቻ ከፋሚላችን ሼር አድርጊት። አቅጣት ውስጥ አስገባሽው። እኔ ሴት ልጅ ነሽ ብዬ በእኔ ቤት ማዕዘኔ እኔም ብሎ አዛኝ ምንሄድበት ምን ነው ጥቁር? ቆይ ችግር የለም፣ የለም፣ ችግር የለም። ፈጣሪ ሆይ አለምን የፈጠርክ ጌታ ከዚህ ሰው እያትርፈኝ ለምን ሰማይና ምድር የፈጠርክ ጌታ ከዚህ ሰውዬ እያተርፍኝ፣ አንተ አድነኝ፣ አድነኝ። ከኔ መንጋጋ የሚያተርፍ ሚን ሚን ጸልያለሁ

አሁን የሆነ ሰው ከመጣ አሁን ሰብሬ ነው ማስቀምጥሽ፣ ልሽ ይሄ አፍንጫሽ ሌላ ሰው ይጎላል ይጎላል። ሰው ሌላ ሌላ ከእናንተ ውጭ ከፍቅርእና ከክያ ውጭ ሌላ ሰው ንኪ። ሌላ ሶ ማች አሁን ትሪፕል ነው ጋይስ ቻሌንጅ ላይ ያለ ነው በቃ ዝምብላቱ አንገቷን ብቻ ቀጥሱላት ወገቧን ሲበሩት አርጋ ቁረኛ አርጓ ወደ ባንሰብራችሁ እኔን እኔን ሱሪ ባንገት እኔ እኔን ማንኛውም አይነት ፖይንት በሶስት እጥፍ ይባዛል። በሶስት ነው የሚያበዛው ጋይስ ዶናት ምናምን ኮፍያ ልብ በቃ ችግር የለም ዊናችንን እንጠብቅ ዊንተር ያለሽ እንደኔ ልገልሽ ቢላ እየሳልኩልሽ ዊንተር አለች እሷ ዊኖ ያሳስበኝ ምን ዊናችንን እናስጠብቃለንለኝ ስለማትነዋ እሱን እናያለን እሱን እናያለን ስፒድ ቻሌንጁን ተጠቀሙት ከስፒዱ በኋላ በሰጡ ራሱ አይቆጥሩም ታውቃላችኋል ስፒዱ ካለቀ በኋላ በሰጡ ራሱ ጥቅም የለውም ግላፍ ማጋን ያለው ጋይስ ግላፍ ማጋን ያለው ግላፍ ማጋ እንዳለ ነገር መሲ ግላቭ አለ። አንቺ ጋር ግላቭ ካለ ግላፍ ልቀቁልኝ ጋይስ። ግላቭ ያለው ግላቭ፣ ግላቭ፣ ግላቭ ለማን ይሰጠው? ቅድም እሺ፣ ሳባፍ ሄደ እሱ ጋር ነበር ግላፍ። ወይኔ ኔ በእናታችሁ፣ እሺ፣ የተረሳ ግላቭ ካላችሁ ልቀቁልኝ። ከእኔ ከአንበሳ መንጋጋ ውስጥ ስጋ ማውጣት አይቻልም። እንቻው ኦሬዲ ዴድ ኦሬዲ ዴድ። እኔ እኮ ያንተ ጉራ ነው የሚገርመኝ። አንዴ እንኳን አልቀጣህም፣ ግን ጉራ መከራ አላስቀድም እኮ። ቅድም ሰጠራ ሼር ምናምን አርገሽ ነው እንደዛ የተለቀቀልሽ። እያንደቀ ጨዋታ ነበር ጨረሰ ነበር ጨዋታ የኔ ፍሬንዶች የኔ ወዳጆች የምወዳቸው ጋይስ አስራት የለዋል መሰለኝ። ወይናችንን ጠብቁ። መፈጠረሽ ነው የምታየው። በአራት መቶ ሂዱባት ጋይስ፣ ሂዱባት። እንደውም ዊኗን ወስደን ነው የምናቃጥላት። ሂዱባት ጋይስ።

ቁራ እኳን አስቀምጣለን ራሱ ላይ እያስተኩሰ፣ ሰው ራሱ ላይ ያስተኩሰል፣ ራሱ ላይ ያስተኩሰል። ታይሙ አለቀ እንጂ ፈርስ በሁለት እጥፍ ነው የሚባዛው።

ማሽ ከመሞቱ በፊት አስከፍሶ ሶስት አበባ። ጋይስ ሁለት ሰው ይቀራል። ሶፊ ቴንኪዩ፣ ሁለት ሰው ይቀራል። ሁለት ሰው፣ ሁለት ሰው፣ ጋይስ፣ ሁለት ሰው ይቀራል። ሙሉት አበባው ከሶፊ ውጭ፣ ከሶፊ ውጭ፣ ከሶፊ ውጭ፣ ክእያ ቴንኪዩ፣ ማሬ። አንድ ሰው ይቀራል። አንድ ሰው፣ አንድ ሰው፣ አንድ ፔሽንት። እቺ ልጅ ጥጋቧን የሚያበርድልኝ ሰው ይለም፣ ጋይስ። ቴንኪዩ ተካ ምላሷን የሚቆርጥልኝ ሰው ወይኔ ታካዬ ደብሉ ላይ ደግሞ የሆነ ነገር ብትሄድበት፣ ማራ ሶስት ሺህ ብንገባ ይህን ልጅ ድጋሚ ቀጣ ነው ማለት ነው። ጋላክሲ ወይ የሆነ የሆነ ነገር ብቻ ቀለበት ቀለበት አድርጉልኝ ጋይስ። በቃ ብቻ የሆነ ነገር ብትሄድበት። አሁን ትሪፕል ነው ጋይስ፣ ትሪፕል ነው

ቴንኪው ሶፊ ቴንኪው ጋይስ ስታፕታፕ፣ አታቋርጡት እንጂ አንድ ሰው ብቻ ነው እስካሁን። በጣም ማሬ፣ ምንሆናችሁ ነው? ሶስት መቶ ሰዎች ተቀምጣችሁ እስካሁን ድረስ ስታፕታፕ የምታደርጉት ትንሽ ሰዎች ናችሁ። የእውነት ትገርማላችሁ። አረ እኔ እኮ አንተም እያረክ ነው ግን ትንሽ ነው ያደረጋችሁት። እንትኑ ፉል እስኪሆን ድረስ እዚህ እንትኑ ላይ ፉል እስኪሆን ድረስ ታብታብ አድርጉ። አሌክስ ተስፋ ቆረጥ። ኮይስ እንዴት ነው አባርጉሽ ጋዚ? አረ ተስፋ መቁረጥ እኛ ኳ አልፋ ነና አልፋ ኮነ እንዴ ተስፋ ምንቆርጠ አልፋ አልፋ ቲም ተስፋ ሊቆርጥ በምን ይሳብ? እንዴት አስደዘሹ? እኛ ኮ መሪ ነን፣ ሁሌ ሁሌ ዊነር ነን እኛ መሸነፍ፣ ማሸነፍ ደግሞ ያለ ነው። አንድ ያሸነፋችሁ በቃ የሌለ ከኛ በላይ ስለሌለም ያዙ ንድቅቡ እኛ ያወጣም። ይኸውልሽ እኔ ሳሸነፍሽ በተከታታይ ነው። ማሸነፍ ስጀምር በተከታታይ አሁን እንዳንቺ ቅድም ተኩሶ ያ ሄደ ሄደ፣ የት ሄደው? የሚሄድ ሰው አይደለም። የሚመጣው ከመጣ ቁጭ ብሎ እኔን አይጠብቅም እንዴ፣ ስራ አለበት። አቤት ምክንያት፣ አቤት ምክንያት። አሁንም እኮ ይኸውልሽ ትንሽ ነበር የቀረን ሶስት ሺህ ለመግባት

የሚያቆመን የሚያቆመን ነው የሚጠፋው ሂዱበት በጭንቅላት በጭንቅላት ማቆምን እንኳን ፊቸርዬ በጭንቅላት ማቆምን እንኳን ቅጣት ውስጥ አስገባሽ

አልፈልግም እሱን ቅጥ አስቀድመ ችግር የለው። ጋይስ መግደሉ ላይ ችግር የለው። ሄድበታልናቶ ታታባሉ ጋይስ ታታባሉ ግድ የላችሁም ሰው ይመጣል። እሺ አሁን መቶ ሺ ንግባ መቶ ሺ ንግባ ሶስት ሶስት አበባ ጋይስ፣ ሶስት ሰው ቴንኪው ነው። ቴንኪው ሌላ ሁለት ሰው፣ ሁለት ሰው ሌላ ሁለት ሰው ሌላ፣ ጋይስ ሁለት ሰው ሁለት አበባ ቴንኪው። ማይወሎ አንድ ሰው ይቀራል። አንድ ሰው ፊቸር እያመሰግናለሁ። እሺ አሁን ትሪክ የሚፈለገው ትሪክሉ ላይ በትግግዝም ይሁን በምን በቲሞር አስር ጊዜ